አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አባ ጴጥሮስ ሊቀ ጳጳሳት ሳልስ፣ ይህም የእስክንድሪያ 27ኛ ሊቀ ጳጳስ ሲሆን ከቅዱስ ጢሞቴዎስ ሊቀ ጳጳስ በኋላ በእግዚአብሔር ፍቃድ የተሾመ ነው እግዚአብሔርን በመልካም አገልግሎት ያገለገለ መንጋውንም በመልካም አጠባበቅ የጠበቀ በኋላም በአይሁድና በአረማውያን ከመንበሩ የተሰደደ ከስደትም ተመልሶ አስር አመት እግዚአብሔርን በመልካም አገልግሎት አገልግሎ ከአስር አመት በኋላ ያረፈ ታላቅ አባት ነው። ዛሬ እረፍቱ ይታሰባል። ሁለተኛ አባ ስንትዩ ሊቀጳጳስ፣ ይህም የእስክንድሪያ 33ኛ ሊቀጳጳስ ነው። በዛሬው እለት በመልካም አስተራረፍ ያረፈ ነው። ሶስተኛ ቅድስት ሴትየዋ ነቢይት፣ ይችም የእስክንድሪያ ሴት ነቢይ ነች። አራተኛ ቅድስት አንስጣሰያ። ወርሃዊ በዓላት አንደኛ ቅዱስ ታዲዮስ አዋሪያ ከ12ቱ ሐዋርያት አንዱ። ሁለተኛ ቅዱስ ኢዮብ ጻድቅ ታጋሲ። ሶስተኛ ቅዱስ አቤል ጻድቅ። አራተኛ ቅዱስ አባ ጳውሊ ገዳማዊ ታላቋ አምስተኛ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ስድስተኛ ሊቁ አባ ሕርያቆስ ሰባተኛ ቅዱስ ሳዊሮስ ዛንጾኪያ። ደግሞ ኅዳር ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል መታሰቢያው ነው። ሁለተኛ ቅዱስ አምደ ሚካኤል ጻድቅ የሰራዊት አለቃ፣ ይህም እግዚአብሔርን ለኢትዮጵያ ንጉስ ለአንዱ የሰራዊት አለቃ ሲሆን በዘመኑ በመልካም አጠባበቅ አገሪቱ ሁለቱን የጠበቀ እግዚአብሔርንም የሚፈራ ነበር። ታዲያ ነገር ሰሪዎች ነገር ሰርተውበት በተንኮል ገድለውታል። እግዚአብሔርም በመቃብሩ ላይ በአስከሬኑ ላይ ድንቅ ድንቅ ነገርን አሳይቶ በኋላ በከበረ ቦታ ተቀብሯል። ሶስተኛ ቅዱስ ኪሪያቆስ ሊቅ ይህም የቆረንጦስ ሀገር ሊቅ ሲሆን በዛሬው እለት ያረፈ ነው። አራተኛ ቅዱስ ናአኩቶ ለአብ ንጉሰ ኢትዮጵያ ልደቱ የተወለደበት እለት ነው። አምስተኛ ቅዱሳን አትናቴዎስና እህቱ ኢራኢ ሰማዕታት በዘመነ ሰማዕታት በአንድ አላዊ ንጉስ በጉድጓድ ውስጥ ተጥለው የጉድጓድ በር ተዘግቶባቸው በሰማዕትነት የሞቱ ናቸው። ሰባት ስድስተኛ፣ አቡነ ፍሬ ካህን አፈር ከኢየሩሳሌም አምጥተው ዋልድባ ሲደርሱ መነኮሳቱ ገዳሙን በአህያት ታስረግጥ ቢሏቸው አህዮቹን ክንፍ አውጥተው እንዲበሩ ያደረጉ። ወረሃዊ በዓላት፦ አንደኛ፣ በአታ ለእግዝእትነ ማርያም ድንግል ወላዲት አምላክ። ሁለተኛ፣ ቅዱሳን እያቄምና ውሃና። ሶስተኛ፣ ቅዱሳን ሊቃነ ካህናት አበው ዘካርያስ፣ ስምኦን። አራተኛ፣ አባ ሊባኖስ ዘመጣ አምስተኛ አቡነ ዜና ማርቆስ፣ ስድስተኛ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። የቅዱሳን የሰማዕታት የእመቤታችን የበዓታ ለማርያም በረከት ረድኤት፣ የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።